ሀምሳ ሺህ ሸማቾች በየቀኑ የሚስተናገዱበት እጅግ በጣም ዘመናዊ የሆነ የንግድ ሞል አያት ግራንድ ሞል። ሰላም ጤና ይስጥልኝ ክቡራን አድማጭ ተመልካቾቻችን እንዴት ናችሁ? በያላችሁበት መልካም ጊዜ እንዲሆንላችሁ ልባዊ ምኞቴ ነው። ዛሬ እንግዲህ የንግድ ሱቆች እንግዲህ እጅግ በጣም እየተሸጡ ነው የሚገኙት። ስለነሱ እንግዲህ ለማስታወስ ያህል ነው። ከዚህ በፊት የተለያዩ መረጃዎች ሰጠናቸዋል ሽያጩ እጅግ በጣም በተቀላጠፈ ሁኔታ እየተሸጠ ነው የሚገኘው። ሰው ካለው ላይ ነው የሚመርጠው ና ስለ እነሱ ለማስታወስ ያህል ነው። እና አሁን ላይ እንግዲህ የንግድ ሱቆች አሉን። ቅድመ ክፍያችን ከ25 ፐርሰንት ጀምሮ ደንበኛው በመረጠው ፍሎር የካሬ አማራጭ እየሸጥን ነው የምንገኘው በኢትዮጵያ ብር። ስለዚህ ክቡራን አድማጮች፣ ክቡራን ተመልካቾች እሱን በደንብ የማስቀኛችን ነው የሚሆነው። መጨረሻ ላይ ደግሞ ስለ አክሲዮን አክሲዮንም ከዚህ በፊት እንግዲህ የተለያዩ መረጃዎች እየሰጠናችሁ መሆኑ ይታወቃል። አክሲዮን እንግዲህ ውስን አክሲዮኖች ነው የቀሩት ማለት ነው። ከ95 ፐርሰንት በላይ የአክሲዮን ሽያጩ እየተጠናቀቀ ነው የሚገኘው። ስለሱም የማስቃኛችሁ ነው የሚሆነው። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ እጅግ በጣም አስተማሪ ቻናል ነው። መረጃ በነፃ ነው የምትወስዱበት። ሰብስክራይብ በማድረግ የደወል ምልክቷን ብትጫኑ እጅግ በጣም ተጠቃሚ ነው የምትሆኑት ማለት ነው። አሁን ወደ ጉዳያችን እንገባለን። የንግድ ሱቆቻችን እንግዲህ አያት ግራንድ ሞል ተብሎ ነው የሚጠራው ማለት ነው። እንግዲህ ሃይፐር ግራንድ ሞል ነው የሚሆነው ማለት ነው። እጅግ በጣም ቆንጆ እና ስፓሼስ የሆኑ የንግድ ማዕከሎችን የያዘ ነው። እናንተ በፈለጋችሁት የካሬ ስፋት እና ለፈለጋችሁት የንግድ አላማ ነው የምትጠቀሙበት። ከዛ በተጨማሪ ደግሞ በኢትዮጵያ ብር ነው የምትገዙት ማለት ነው። ዶላር ቢጨምር ብረት አልሙኒየም ስሚንቶ ቢጨምር ገበያ ላይ እናንተን አይመለከታችሁም ማለት ነው። በጣም ቆንጆ ሎኬሽን ላይ የሚገኝ ዘመናዊ የንግድ ማዕከሎች ናቸው። አሁን ላይ ሽያጩ እንግዲህ እጅግ በጣም በተቀላጠፈ ሁኔታ እየተሸጠ ነው የሚገኘው። የንግድ ሱቆች እንግዲህ በካሬ ከዚህ በፊት ነግረናቸዋል። ለማስታወስ ያህል እንግዲህ በግራውንድ ፍሎር ዋጋቸው እንግዲህ እንደየፍሎራቸው ነው የሚሆነው። ግራውንድ ፍሎር ላይ 165181 ብር ነው። ፈርስት ፍሎር ከሆነ 159942 ብር ነው በካሬ የሚሆነው። ሰከንድ ፍሎር ከሆነ ደግሞ 158631 ብር ነው። ሰርድ ፍሎር ላይ ከሆነ ደግሞ 157120 ብር ነው የአንድ ካሬ ዋጋ ማለት ነው። ስለዚህ ቅድመ ክፍያቸው ከ25 ፐርሰንት ጀምሮ በመክፈል የንግድ ሱቅ ባለቤት የምትሆኑበት አማራጭ ይኖራል ማለት ነው። በጣም ቆንጆ ነው። ትልቅ ፕሮጀክት ነው። ይህ ሞል ትልቅ ነው ወይም ትልቅ የገበያ ማዕከል ነው ሲባል እንግዲህ ያሟላቸው መስፈርቶች ይኖራሉ። አንደኛው ሶስት ሺህ የንግድ ሱቆች በአንድ ጣራ ስር ነው የሚገኙት። ገዥንና ሸማችን ያገናኛል ተብሎ ነው የሚታሰበው ማለት ነው። ከዛ በተጨማሪ ደግሞ ከ ከመቶ ሚሊዮን በላይ እለታዊ የገንዘብ ዝውውር ይኖረዋል ተብሎ ነው የሚታሰብ ማለት ነው። ጠቅላላ ኤሪያው ደግሞ ወደ 240 ስኩዌር ፊት ነው የሚሆነው ማለት ነው። ስለዚህ እጅግ በጣም ቆንጆ ነው። ትልቅ ኮሚኒቲ የሚኖርበት ስለሆነ የንግድ ማዕከል ብትገዙ ተጠቃሚ ነው የምትሆኑት ማለት ነው። ለማንኛውም የስራ ዘርፎች መጠቀም ይችላል ማለት ነው። ለምሳሌ ለሪስቶራንት፣ ለካፌ፣ ለአልባሳት፣ ለጌጣጌጥ፣ ሸቀጣ ሸቀጥ እንደዚህ፣ ለባንኮች፣ ለኢንሹራንሶች ደንበኛው ለፈለገው የቢዝነስ አላማ መጠቀም ይችልበት አማራጭ አለ ማለት ነው። ከዛ በተጨማሪ ደግሞ አክሲዮን እየተሸጠ ነው የሚገኘው። አክሲዮን እንግዲህ በጣም ውስን አክሲዮኖች ነው የቀሩት። ከዚህ በፊትም መረጃውን ሰጠናቸዋል። የአክሲዮኑ ዋጋ እንግዲህ የአንድ አክሲዮኑ ዋጋ መቶ ብር ነው። ዝቅተኛው የአክሲዮን መጠን 2500 አክሲዮን ነው የሚሆነው እንግዲህ ወደ ገንዘብ ስንቀይረው ደግሞ መቶ ሲባዛ በ2500 250 ሺህ ይሆናል። የእሱን በቅድመ ክፍያ በ40 ፐርሰንት ከነ አገልግሎት ክፍያው መክፈል ይቻላል። መቶ ፐርሰንቱንም መክፈል ይቻላል ማለት ነው። ለምሳሌ አርባ በመቶውን ወይም አርባ ፐርሰንቱን ቅድመ ክፍያውን ስንመለከት የ250ሺህ ብሩ መቶ ሺህ ብር ነው። አርባ ፐርሰንቱ አምስት ፐርሰንት የአገልግሎት ክፍያ ይሆናል 12500 ነው። ስለዚህ አርባ ፐርሰንት አንድ ደንበኛ ሲከፍል 112500 በመክፈል እንግዲህ የድርጅት ባለቤት ይሆናል ማለት ነው። ያ ማለት አያት አክሲዮን ማህበር እንግዲህ በሪልስቴት ዘርፉ በሆቴልና ቱሪዝም፣ ከዛ በተጨማሪ ደግሞ በማኒፋክቸሪንግ ዘርፉ እየተሰማራት ኩባንያዎች ስላሉት ማለት ነው። በፋይናንስም እንደዚሁ ና ከዛ ነው ቢዝነሱ ሰርኩሌት አድርጎ ትርፍ ሜክ የሚያደርገው ማለት ነው። የዝቅተኛውን አክሲዮን 100 ፐርሰንቱ ስንመለከት እንግዲህ 250 ሺ አክሲዮን አለ። 5 ፐርሰንት የአገልግሎት ክፍያ ሲከፈል 12500 ስንደምርበት 262500 ነው የሚሆነው ማለት ነው። የዝቅተኛው አክሲዮን 100 ፐርሰንት ይሄን ነው የሚሆነው። ከዛ በተጨማሪ ከፍተኛው አክሲዮን መጠን እንግዲህ 20 ሚሊዮን አክሲዮን ነው። ደንበኛው በፈለገው ወይም ደንበኛው የፈለገውን የአክሲዮን መጠን መግዛት ይችላል ማለት ነው። አክሲዮኑን በተመለከተ ይሄን ነው የሚመስለው። እስከ ፍጻሜ ድረስ አብራችሁኝ ስለቆያችሁ እጅግ በጣም እናመሰግናለን። ደውላችሁ መረጃ መጠየቅ እንዲሁም ሳይት ቢሮ መጎብኘት ከፈለጋችሁ የሽያጭ ቢሮችን አድራሻ ሲ ኤም ሲ ሚካኤል ነው የሚገኘው። ስልክ ቁጥሮቻችን ብትደውሉልን የምናስተናግዳችሁ ነው የሚሆነው። እናመሰግናለን።